ሰላም የተወደዳችሁ የቻናላችን ተመልካቾች፣ እንኳን ወደ ቻናላችን በሰላም መጣችሁ እያለን ይህንን ቪዲዮ ላይክ በማድረግ እንድትጀምሩት ሰብስክራይብ፣ ሸር በማድረግም ቤተሰብ እንድትሆኑ እንጠይቃለን። ዛሬም የአንድን ተዋናይ ያልታወቁ አስር ምስጢሮችን እናካፍላችኋለን። የእሷ ቅጽል ስም የአሜሪካ ተወዳጅ ነው። እሷ ሳታስበው አውቶቡስ የምትነዳ የጠፈር ተመራማሪ የምትሆንና ማንኛውንም ገጸ ባህርይ ህይወት የምትዘራበት ተዋናይ ናት። እሷ ሳንድራ ብሎክ ናት። ነገር ግን ከሚያንጸባርቀው የሆሊውድ ህይወቷና ከ ማይረሱ ገጸ ባህሪያቷ በስተጀርባ ብዙዎች የማያውቋቸው አስገራሚ ታሪኮች አሉ። እነሆ ስለ ሳንድራ ብሎክ አስር አስገራሚ እውነታዎች። አንደኛ፣ ጀርመንኛን አቀላጥፋ ትናገራለች። እናቷ ጀርመናዊት የኦፔራ ዘፋኝ ስለነበረች ሳንድራ የልጅነቷን የመጀመሪያ 12 ዓመታት ያሳለፈችው በጀርመን ኑረምበርግ ውስጥ ነው። በዚህም ምክንያት ጀርመንኛን ያለምንም አክሰንት አቀላጥፋ መናገር ትችላለች። እንዲያውም በተለያዩ የሽልማት ስነ ስርዓቶች ላይ በጀርመንኛ ንግግር አድርጋለች። ሁለተኛ፣ ስፒድ ፊልም ላይ ለመንዳት በእውነትም የአውቶቡስ መንጃ ፍቃድ አውጥታለች። ዝነኛ ላደረጋት ስፒድ ፊልም ስትዘጋጅ ሳንድራ የአውቶቡስ መንጃ ፈቃድ ፈተናን በመውሰድ በይፋ አውቶቡስ መንጃ ፈቃድ አውጥታለች። ሶስተኛ የራሷ የሆነ የምግብ ቤትና የዳቦ መጋገሪያ ባለቤት ነበረች። ሳንድራ በኦስቲን ቴክሳስ ውስጥ ዋልተን ፋንሲ ኤንድ ስቴፕል የተባለ የዳቦ መጋገሪያ ሬስቶራንትና የአበባ መሸጫ ሱቅ ከፍታ ነበር። በተጨማሪም ቤስ ቢስትሮ የተባለ ሌላ ሬስቶራንትም ነበራት። አራተኛ በአንድ ቀን የኦስካርና የራዚ ሽልማትን ያሸነፈች ብቸኛ ተዋናይ ናት። እንደ ኤሮፓይን አቆጣጠር በሁለት ሺህ በፊልም ታሪክ ውስጥ የማይረሳ ክስተት ተመዝግቧል። ዘብላይንድ ሳይድ በተሰኘው ፊልም ላሳ ላሳየችው ብቃት ምርጥ ተዋናይ በመባል የኦስካር ሽልማትን አሸንፋለች። በሚገርም ሁኔታ ከዚያ አንድ ቀን በፊት ኦል አባውት ስቴቭ በተሰኘው ፊልም ላይ ላሳየችው ትወና ከሁሉ የከፋ ተዋናይን በመባል የሚሰጠውን የራዜ ሽልማትን ተቀብላለች። ሽልማቱን በአካል በመገኘት የተቀበለች የመጀመሪያዋ ተዋናይት ናት። አምስተኛ በአንድ ወቅት በበረራ አደጋ ከሞት ተርፋለች። እንደ ረፓይን አቆጣጠር በ2000 ሳንድራ እና ሌሎች ሁለት ሰዎች የግል ጄት አውሮፕላናቸው በበረዷማ የአየር ሁኔታ ምክንያት በዋዮሚንግ ሲከሰከስ ከሞት ተርፈዋል። አውሮፕላኑ ክፉኛ ቢጎዳም እነሱ ግን ምንም ጉዳት አልደረሰባቸውም። ስድስተኛ የበጎ አድራጎት ስራዎቿ በሚስጥር ይታወቃሉ። ሳንድራ ብሎክ ለበጎ አድራጎት ድርጅቶች በድብቅ በሚሊዮን የሚቆጠር ዶላር በመለገስ ትታወቃለች። በተለያዩ የተፈጥሮ አደጋዎች ወቅት እንደ አሜሪካ ቀይ መስቀል ላሉ ድርጅቶች ቢያንስ አምስት ጊዜ አንድ ሚሊዮን ዶላር ለግሳለች። ሰባተኛ ሚሊዮን ዶላር ቤቢ ፊልም ላይ ዋናውን ገጸ ባህሪ እንድትጫወት ታስቦ ነበር በመጀመሪያ የሂላሪ ስዋንክን የኦስካር ሽልማት ያስገኝላትን የሚሊዮን ዶላር ቤቢ ፊልም ፕሮጀክት ያዘጋጀችውና ዋናውን ገጸ ባህሪ እንድትጫወት የታሰበው ሳንድራ ብሎክ ነበረች። ነገር ግን ፕሮጀክቱ ለአመታት በመጓተቱ እና ከሌሎች ስራዎቿ ጋር በመጋጨቱ ምክንያት ከፕሮጀክቱ ወጥታለች። ስምንተኛ ዘማትሪክስ ፊልም ላይ የኒዮ ገጸ ባህሪን እንድትጫወት ቀርቦላት ነበር። የዘማትሪክስ ፊልም ፕሮዲውሰሮች የወንድ መሪ ገጸ ባህሪ ማግኘት ሲቸገሩ ለተወሰነ ጊዜ የኒዮ ገጸ ባህሪን ወደ ሴት በመቀየር ሳንድራ ብሎክ እንድትጫወተው ሐሳብ ቀርቦላት ነበር ነገር ግን እሷ ፍላጎት ባለማሳየቷ ሐሳቡ ውድቅ ተደርጓል። ዘጠኝ የተካነች የሳልሳ ዳንሰኛ ናት። ከአካል ብቃት እንቅስቃሴዎቿ አንዱ የሳልሳ ዳንስ መለማመድ ነው። የዳንስ ችሎታዋን ደ ፕሮፖዛል በተሰኘው ፊልም ላይ ከራያን ሬኖልድ ጋር በምትደንስበት ትዕይንት ላይ አሳይታለች። አስረኛ በኢንተርኔት ላይ ሳንድራ ብሎክ ብሎ መፈለግ አደገኛ ነው እንደ ኤሮፓያን አቈጣጠር በ2013 የማክ አፊ የሳይበር ደህንነት ኩባንያ ሳንድራ ብሎክ የሚለውን ስም በኢንተርኔት ላይ መፈለግ ተጠቃሚዎችን ወደ ቫይረሶችና ማልዌር ወደያዙ ድረገጾች የመምራት ዕድሉ ከፍተኛ በመሆኑ በሳይበር ዓለም ውስጥ በጣም አደገኛዋ ታዋቂ ሰው ወይም ደ ሞስት ደንጀረስ ሴሌብሪቲ ኦን ሳይበር ስፔስ ብሎ ሰይሟት ነበር። ሳንድራ ብሎክ በችሎታዋ በልግስናዋና በቀላል ባህሪዋ በሚሊዮኖች ልብ ውስጥ የገባች ሰው ናት። የእሷ ታሪክ የሚያስተምረን ነገር ቢኖር በህይወት ውስጥ የሚያጋጥሙን ያልተጠበቁ አጋጣሚዎች በመቀበል ወደ ታላቅ ስኬት መድረስ እንደሚቻል ነው።